ሰላም ወደ አድማጮቻችን፣ አርሰናልን የሚመለከቱ ባለፉት 24 ሰዓት የተነሱ የዝውውር መረጃዎችን ማቀርብላችሁ ይሆናል። ዴቪድ ኦርነስቴን ትናንት እንግዲህ በዛ አትሌቲክስ ፖድካስት ላይ በግልጽ ተናግሯል። የአርሰናልን የዝውውር እቅዶች ከዚህ በፊት የበረኛ ሁኔታ ላይ መድፈኞቹ ሲቸገሩ ይታይ ነበር። ሁለተኛ ግብ ጠባቂ በዝውውር መስኮቱ ላይ ይፈልጉ ነበር። አንድሪያ በርታ የመጀመሪያውን እንቅስቃሴ አድርጓል። ኬፓ አሪዞባላጋን አርሰናሎች በአምስት ሚሊዮን ፓውንድ ማስፈረም ችሏል። ዴቪድ ኦርነስቴን ይናገራል። አጥቂ የመጀመሪያ ተቀዳሚ ዓላማቸው ነው። ለመቀጠል የግራ መስመር ተጫዋች ይፈልጋሉ። በዚህ በኩል ሶስት ተጫዋቾችን ያስባሉ። አንቶኒ ጎርደን፣ እንዲሁም ደግሞ ሮድሪጎን እና ኒኮ ዊሊያምስን ያስባሉ ብሏል። ከዛ በአማካይ ረገድ ቶማስ ፓርቲ እና ዙብሜንዲን ማምጣት ነው የሚያስቡት። ከዛ ያላቸውን ቀሪ ሂሳብ አይተው የመሀል ተከላካይም የሚጨምሩ ይሆናል በማለት አስተያየቱን ሰጥቷል። ነገር ግን የቶማስ ፓርቲ ኮንትራት የማይፈረም ከሆነ የአማካይ መስመር ተጫዋችም ሊጨምሩ ግድ ይላቸዋል በማለት የዝውውር መስኮትን አብራርቷል። እንግዲህ አርሰናሎች ዲኒዩችን ለማስፈረም ወደ ዝውውር ር መስኮቱ ገብተው እንደነበር የምታስታውሱት ነው። በአጠቃላይ ይህ የዝውውር መስኮት ለአርሰናል የሞትና የሽረት ያክል አስፈላጊ እንደሆነ ዴቪድ ኦርነስቴን፣ ፋብሪዚዮ ሮማኖ እንዲሁም ሁሉም ታዋቂ ጋዜጠኞች ተናግረዋል። ስለዚህ አርሰናሎች እንቅስቃሴያቸውን እያደረጉ ይገኛሉ። አሁን ዝውውር መስኮቱ ማክሰኞ የሚዘጋ ይሆናል። ከቀናት በኋላ ደግሞ ከጥቂት ቀናት በኋላ የሚከፈት ይሆናል። ስለዚህ ለክለቦች ያለም ዋንጫ ሲባል፣ ስለዚህ አርሰናል ያን ያክል ባይጣደፍ ምንም ማለት አይቻልም። ነገር ግን የሊቨርፑልን እንቅስቃሴ ስታዩ ማንቸስተር ሲቲና ቼልሲ እንኳን በክለቦች ያለም ዋንጫ የሚሳተፉ ነው እንግዲህ ጠንከር ብለው እየተንቀሳቀሱ ያሉት። በአጠቃላይ ዝውውሩ ለአርሰናሎች ይሄ የዝውውር መስኮት ለአርሰናልና ለማይክል አርቴታ ትልቅ ኃላፊነት የሚሰጥ ነው የሚሆነው። ወደ አድማቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ኬፓን አርሰናሎች በአምስት ሚሊዮን ፓውንድ የሚያገኙት ይሆናል። ሰላሳ አመቱ ላይ ይገኛል። ከቸልሲ ከሚያገኘ ደሞዙ በሚገባ ኦልሞስት በግማሽ ያክል የሚቀንስ ይሆናል። ቸልሲዎች በዚህ ተጫዋች ላይ እንግዲህ የነበራቸውን ሁሉ ገንዘቦች አጥተዋል። አሁንም በዓለም ላይ ካሉ ምርጥ ግብ ጠባቂዎች ውስጥ በጊዜው በነበሩ ምርጥ ተብሎ ነው። ከአትሌቲክ ቢልባኦ በ71 ሚሊዮን ዩሮ ወይም በሚሊዮን ፓውንድ ነው ቸልሲ የከሰረበት ዝውውር ነው። አርሰናሎች ከቸልሲ ብዙ ተጫዋቾችን ያመጣሉ። ስህተቶች የነበሩት ለምሳሌ በትሉኝ ራሂም ስተርሊንግ የባለፈው ክረምት የሚታወስ ነው። አሁን ሌላኛውን ተጫዋች አመጥቷል። የሶስት ዓመት ኮንትራት ይፈርማል። 2028 ድረስ ይቆያል። እንግሊዝ ፕሪሚየር ሊግ ካሉ ሹት ስቶፕ በማድረግ በበርንማውዝ ቤት ጥሩ ብቃቱን አሳይቷል። እንደ ሁለተኛ ግብ ጠባቂ ለአርሰናል ጥሩ ፐርፎርማንሱን የሚያሳይ ይሆናል ብዬ አስባለሁ። ጁዋን ጋርሲያ ለማስፈረም የሚፈልጉ ነበር አርሰናሎች፣ ነገር ግን ጁዋን ጋርሲያ ከአርሰናል አቅም በላይ ሆኗል ምክንያቱም ባላችሁኝ ጆዋን ጋርሲያ አንደኛ ለዝውውሩ የሚፈለገው 25 ሚሊዮን ፓውንድ፣ ያን አርሰናል ኢወል ማፍረሻውን መክፈል አልቻለ። ሁለተኛ በባርሴሎና ቤት እንኳን ቋሚ ግብ ጠባቂ የመሆን ጥያቄን እያቀረበ ይገኛልና አርሰናሎች ይህንን ግብ ጠባቂ ካመጡ በቋሚነት ማሰለፍ ይጠበቅባቸው ነበር። የዋጋው ጉዳይም ተጠያቂ መሆን ያለበት ነው። ውደድማሻችን ሌላኛው መረጃችን የሚሆነው ኤፍ ኤ ካፕ በካራባዎ ካፕና በአንዳንድ ጨዋታዎች ላይ የሚሳተፍ ይሆናል። የተጫዋች ጥሩ ፐርፎርማንሱን የሚያሳይ ይሆናል ተብሎ የሚጠበቅ ነው የሚሆነው ስለዚህ ሪያል መፎካከል ማከር ለራያ ጥሩ የሆነ ድጋፎችን ማድረግ ሁለቱም ስፔን ስለሆኑ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ የዙብሜንዲ ጉዳይ ነው። እንግዲህ አርሰናል ተጫዋቾችን እስካላስፈረመ ድረስ ክርክሩ ውይይቱ እንደሚቀጥል ነው። ይህንን መረጃ ወጡ ያገኘት ከስፔን የሚወጡ መረጃዎች እንደሚያሳዩት አሁንም ሪያል ማድሪድ የመጨረሻውን ሙከራ ማድረግ በዙብሜንዲ ጉዳይ ላይ ያስባሉ። ቅዳቸውም አካል ነው። ጃቪ አሎንሶ ከዚህ በፊት ማርቲን ዙብሜንዲን በሪያል ሶሲዳድ ቢ ቡድን ውስጥ አሰልጥኖታል። ሪያል ማድሪዶች የዲኒ ሁሰን አይነት ነገሮች ለማድረግ ይሞክራሉ። ነገር ግን የዙብሜንዲ ጉዳይ በአርሰናል በኩል የተጠናቀቀ ጉዳይ እንደሆነ አንድሬ በርታም ማይክል አርቴታ ሙሉ በሙሉ እምነት አላቸው። ከዛ ይልቅ የሚያስፈራው ባርሰናል በኩል የቶማስ ፓርቲ ሁኔታ ነው። ባርሴሎና ጥያቄዎች እያቀረቡ፣ አርሰናል ከአስር ቀን በፊት ነው ኮንትራት የላኩለት ኮንትራቱን እንዲፈርም የነገሩት። ነገር ግን ተጫዋቹ በሚገባ ያለውን ሂደት እየመረጠና ያማረጠ ይገኛል። ሰላሳ አንድ አመቱ ላይ ነው የሚገኘው የሚቀጥለው ሰላሳ ሁለት አመቱ የሚሆን ይሆናል። ስለዚህ አርሰናል ሁለት አመት እና ተጨማሪ አንድ አመት ኮንትራት ያቀረቡለት ያ እንግዲህ የሚፈርም ከሆነ በአርሰናል ቤት ይቆያል። ነገር ግን የማይፈርም ከሆነ ወደ ባርሴሎና ወይም ወደ ሳውዲ የሚሄድ እቅድ ሊኖረው ይችላል። ውሳኔው በቅርቡ የሚወስን ይሆናል። አርሰናሎች ይህንን ተጫዋች የማያገኙት ከሆነ ወደ ሲቪያ በማቅናት እንግዲህ አጉሜን ለማምጣት ያስባሉ። ቶማስ ፓርቲን የሚመስል ያጭወት ስታይል ያለው የመሀል ተከላካይ ነው። ከኢንተር ያስፈረሙት በአራት ሚሊዮን ፓውንድ ነገር ግን ሀምሳ ፐርሰንት ድረስ ኢንተር እዚህ ተጫዋች ላይ ድርሻ አለው። አርሰናል ከአርባ እስከ ሀምሳ ሚሊዮን ፓውንድ ለዚህ ተጫዋች ማውጣት የሚጠበቅበት ይሆናል። የቶማስ ፓርቲ ዝውውር የመጨረሻው የሚጠበቅ ነው የሚሆነው። አርሰናሎች በኮንትራት ማራዘም ጉዳይ ገብርኤል ማጋዴሴ እንዳስፈረሙ የሚታወቁት ነው። ሁለተኛ ያሉትን ደግሞ የሊያንድሮ ትሮሳርድ ጉዳይ ነው። ትሮሳርድን አዲስ ኮንትራት ቀርቦ ለመፈረም ጫፍ ደርሷል። በቅርቡ የሚፈርም ይሆናል። ከ1991 ዘጠና ሁለት ሲዝን በኋላ ለአርሰናል ብዙ ጨዋታ ያደረገው በዚህ የውድድር ዓመት ሊያንድሮ ትሮሳርድ ነው። ስንት ጨዋታ ነው ካላቸው ወ 56 ጨዋታዎችን አድርጓል። ዴቪድ ራያ 55 ጨዋታዎችን። ምን ያክል ተጫዋቹ እንደማይጎዳና በየጨዋታዎቹ የመፋለም እና የፊትነስ ብቃቱን ያሳያል። 33 ዓመቱ ላይ ይገኛል። አርሰናሎች የተሻሻለ ደመወዝን ያቀርቡለታል፣ ለመስማማት ጫፍ ደርሷል። ይህ ጥሩ የሚባል ነው። አርሰናል ኒኮ ዊሊያምስ እንደሚፈልግ ይታወቃል። ነገር ግን የኒኮ ዊሊያምስ ጉዳይ አሳሳቢ ሆኗል ወደ ኢንግላንድ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት የለውም። በባረሴሎና ያለበለዚያ በቢልባው የመቆየት ፍላጎት ነው ያለው። አርሰናሎች 51 ሚሊዮን ፓውንድ መክፈል፣ የደሞዝን ጉዳይ መደራደር ይፈልጉ ነበር ነገር ግን ይህ ዝውውር የማይሳካ ይመስላል። ያንን ተከትሎ አርሰናሎች ሞርጋን ሮጀርስን እንዲሁም ደግሞ ሞሀመድ ክዱስን ጥረትን እያደረጉ ይገኛሉ። በተለይ ሞርጋን ሮጀርስን የ22 ዓመቱ የአስቶን ቪላ እንግዲህ የመስመር ተጫዋች በአስቶን ቪላ 14 ጎሎችን፣ 15 አሲስቶችን ማድረግ የቻለውን ተጫዋች ለማስፈረም ጥረቶችን ያደርጋሉ። አስቶን ቪላ እስከ 70 ሚሊዮን ፓንድ እየጠየቀ ሲገኝ አርሰናሎች ግን ከ50 እስከ 60 ሚሊዮን ፓንድ አቀርቦ የሚያስቀምጧቸው የመውሰድ ፍላጎት አላቸው። ለአርሰናል ሞርጋን ሮጀርስ በተለይ በቦል ፕሮግሬሽን የአርሰናል ችግሩ ምንድ ነው? ኳሱን ከአማካይ ክፍሎ ወደ አጥቂ በመውሰድ በኩል የተለየ ነው። ነገር ግን አርሰናሎች የሚፈልጉት ኤክስ ፋክተር ተጫዋች አለው ወይ? ትልቁ ጥያቄ መሆን የሚችል ነው። አርሰናሎች ሞርጋን ሮጀርስን የሚያገኙ ከሆነ ግን የተሻለ ብቃቱን ለማውጣት ጥረተን ያደርጋሉ። የሮድሪጎ ሁኔታ ና የሮድሪጎ ውሳኔዎች የሚጠብቁ ነው የሚሆኑት። በሮድሪጎ ጉዳይ ላይ መድፈኞቹ ገፋ አድርገው ያላቸውን የዝውውር በጀት መውጣትን እያሰቡ ይገኛሉ። እንግዲህ ዴቪድ ኦርነስቴን ፋብሪዚዮም እንዳመኑት አርሰናሎች የግራ መስመር ተመላላሽ ተጫዋች እና አጥቂ ላይ አተኩረው ነው የሚሰሩት መጀመሪያ ግን አጥቂውን ማስፈረም ላይ እየሰሩ ይገኛሉ ቤንጃሚን ሴስኮን የሚመለከተው ሌላኛው የዝውውር መረጃ ነው እንግዲህ ባለፉት ቀናቶች ከቤንጃሚን ሴስኮ ጋር ንግግሮቹ እንደቀጠሉ ነው የዝውውር ዋጋው አልተረጋገጠም ነገር ግን ድርድሮች እንዳሉ ይታወቃል የመጨረሻ የሚባለው እንግዲህ የግል ጉዳይ መስማማቱን ይጠበቃል ከዛ ውጭ ደግሞ በሌቭዥንግ ጉዳይ ድርድሩ እየተጠናቀቀ እና ሙከራዎች መደረጋቸው የሚቀጥል ነው የሚሆኑት እንግዲህ ሌቭዥንግ የሚፈልገው መቶ ሚሊዮን ዩሮ ነው አርሰናሎች 8 ሚሊዮን ዩሮ ነው የመክፈል ፍላጎት ያላቸው ወይም እስከ ሰባ ሚሊዮን ፓውንድ ይህ ድርድር የሚጠበቅ ነው የሚሆኑት። አርሰናሎች ይህንን ተጫዋች ማስፈረም ለአንድሬ በርታ የተቀዳሚ ስራ አድርገው ሰጥተውታል። ከዛ ውጭ አንድሬ በርታ በኮንትራት ጉዳይ ደግሞ ሳካን፣ ሳሊባን እንዲሁም ኑዋነሪና ስካሊን በሚገባ ሁኔታ እነዚህን አራቱን ተጫዋቾች ለማስፈረም ጫፍ ደርሷል። በቅርቡ ኮንትራታቸውን የሚያራዝሙ ይሆናል። በተለይ ለኑዋነሪና ለስካሊን ከታዳጊ ቡድኑ ስለሚመጡ የተሻለ ኮንትራትን በመስጠት የቡድኑ ዋና አካል ማድረግን ያስባሉ አርሰናሎች። ለስካሊን ጉዳይ የሪያል ማድሪድ ጥያቄዎችን አቅርቦ በሚገባ ድርድር ለማድረግ ያስብ ነበር። ነገር ግን ስካሊ ይህ የሚሆን አይደለም፣ ለአርሰናል የምፈርም ይሆናል ብሏል። አንድ አመት ኮንትራት ነው የሚቀራቸው ከስኮላርሽ የተሰጣቸው። ስለዚህ አርሰናል ይህንን ሁኔታ በሚገባ መጨረስ ነው ያስባሉ። ማርቲኔሊን በሚመለከት ኤሲ ሚላን የእሱ አዲሱ ፈላጊ ሆኖ መጥቷል። ነገር ግን አርሰናሎች ትክክለኛ ዋጋ ከቀረበላቸው የመልቀቅ ፍላጎት አላቸው። ኤሲ ሚላን ግን ያንን ያክል ገንዘብ የመክፈል ፍላጎት የለውም። አርሰናሎች ከ6 እስከ 7 ሚሊዮን ፓውንድ ይገምቱታል። አርሰናል ማርቲኔሊን የማቆየት ፍላጎት አለው። ትክክለኛ ዋጋ እና የተሻለ ገንዘብ ነው ብሎ ካሰቡ ግን ከመልቀቅ ወደ ኋላ የማይሉ ይሆናል። ሌላኛው እንግዲህ ማቴዎ ቶንጂን ነው የሚናሰሰው እንጂ በጣም ጥሩ መልማይ የሆነ በተለይ በግራናዳ ቤት ስፖርቲንግ ዳይሬክተር የነበረው ጁቬንቱስ ዶ የምልመላ ክፍሉ ኃላፊ ሆኖ ጥሩ ጥሩ ተጫዋቾችን ያሳየን ኬናን የልዝ ሰውል እንዲሁም ደግሞ ዲን ሂውሰን የመለመለ ጥሩ ክህሎት ያለው ሰው ነው። ስለዚህ አሁን በአንድሬ በርታ ስር ለመስራት ወደ አርሰናል ለመምጣትና የሶስት አመት ኮንትራት የሚፈርም ይሆናል። እንግዲህ አርሰናሎች የምልመላ ክፍላቸውን ማጠናከር ያስባሉ። በሚቀጥሉት የውድድር አመታት ትልቁ ሁኔታ ቸልሲ፣ ማንቸስተር ዩናይትድ እንደሚያደርጉት ታዳጊዎችን ቀድሞ ማስፈረም ከዛ በኋላ የሚወጣውን ወጪ ለትልልቅ ተጫዋቾች የሚወጣውን ወጪ ደግሞ መቀነስ ላይ በሚገባ መስራትን ያስባሉ። ሰላም። ወለድማቻችን የያ ስፖርት ነው። ላይክ፣ ሸር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።